ሳይጠየቁ እሷ እንግዲህ የሁለተኛ እንትን ላይ ነው ከእናቱ ጋር በመሆን ተውቢይ እናት ጋር ሆኖ አንድ ላይ አስታርቋቸዋል። መልሶ ደግሞ እንደገና ደግሞ የተፈጠረው ጉድ ብታዩ ማለት ነው፣ ቪዲዮን እስከ መጨረሻ ድረስ እየተጣሉ እየተደባደቡ ነበር። እስከ መጨረሻ ድረስ ማለት ነው። ውቤ ቤት ገብታችሁ ብታዩ እንደ ምንድን ነው የምትሉት ማለት ነው። እኔ እንደዚህ አይነት አይቼ አላውቅም ማለት ነው። እንግዲህ የውቤ እናትም አሉ፣ እሳቸው ምራሱ ሚሉት እናያጡ። እንደገና ደግሞ የናሆም እናት አለች፣ ሌላም ጓደኞቹ አሉ። እንግዲህ ውሽማዬ እሷም አለች መጥታ ማለት ነው። እንግዲህ ተናዳ ምን ብላ በቃ እኔ ምንም ቢሆን የፈለገ ነገር ቢሆን የፈለገ ነገር ቢሆን አለቅም፣ ከሱ ጋር ነው የሚሆነው። ከሱ ጋር ነው ሁሉም ነገር ህይወቴ ሁሉም ከሱ ጋር ነው አይሆንም በማለት ብዙ ነገር እንግዲህ እየሰራች ነው ያለው፣ ማለት ነው። በጣም የሚገርም ነገር ነው ማለት ነው። እንግዲህ ናሆ የውብዬ፣ አንቺ ጨካኝ፣ አንቺ ጨካኝ ነሽ እኮ አንቺ እኮ ጨካኝ ነሽ። እስር ቤት እስከስገባ ድረስ ታምሜ እስከ ስወርቅ ድረስ መጥተሽ እንኳን ምን ሆንክ ብለሽኛል ጠየቅሽኝ? አንቺ በጣም ጨካኝ ሰው ነሽ። እኔ ማለት ገባሽ ሰው ነኝ እኔ አልገባሽም። እኔ አሁን የራሴ የምትሆነኝ ሴት አግኝቼ ያለው አንቺ ከእንግዲህ አንፈልግም፣ እራስሽ ጉዳይ ብሏታል። እንግዲህ በጣም ያሳዝናል ማለት ነው። በጣም ያሳዝናል ቤተሰብ ማለት ነው እንደኖራችሁ ኑራችሁ ብዙ ነገር አሳልፋችሁ በመጨረሻ ሰዓት እንደዚህ አይነት ነገር ሲፈጸም በጣም ያማር ከባድ ነው ማለት ነው። ውብዬ ግን ይሄን አይጠበቃትም ነበረ ማለት ነው። በነገራችን ላይ ውብዬ በጣም ጥሩ ሰው ናት፣ የሰው ያላት ክብር፣ የሰው ያላት ፍቅር በጣም ጎበዝ ጎበዝ ሴት ናት ማለት ነው። ናሁ ተ በላሸ እንጂ እሱን በጣም ጎበዝ ልጅ ጥሩ ሰው አክባሪ ነበረ፣ ግን አሁን ዘመናዊ ዘመናዊ ጊዜውን አሁን እንደዚህ ያበላሸ ውላችኋለሁ በጣም ይገርማል፣ ያስጠላል ማለት ነው። እንግዲህ እኔ ማንም ሰው እንትን ሊለኝ አይችልም። የውቤም እናት ምን ሆነህ ነው አንተ እኮ ቅርታ እየጠየቅ ነበረ ደግሞ ቅርታ ጠይቆ በቃ ሁሉም ነገር እንትን ብሎ ከጨረሰ በኋላ እሷ መጣች ና የአንገቱ ብር አደረገችለት የአንገቱ ብር ስታረግለት እንግዲህ ምን እንዳስነካቸው አናውቅም በቃ ከቤተሰብ መባላት ና ከቤተሰብ መጣላት ና ከውብዬ ጋር ውብዬ ግን በጥፊ ብላቸዋለች በጥፊም ብትላቸው ምንም ነገር ሊሰማትም ሊያዩ አሉ ማለት ነው ውቤም ራሱ በጣም ጨነቀው እናቴን ይዤ መጥቼ እንደዚህ ታዋርደኛለህ ወይ እናት ሆይ እናንተ ብዬ ይዤ መጥቼ ለማስታረቅ እና ለማስተካከል ብዬ መጥቼ ተዛ ሀገር ተዛ ተሳፍረን ተቡታ ጀራ ወደዚህ መጥተን እንዴት እንደዚህ አይነት ቡታ አረገኛለህ? እንዴት እንደዚህ ትሰራኛለህ ብሎ እሱም አለቀሰ። በጣም ነው የተናደደው። እንትና ማን ነው ናሆ፣ በቃ ኔ ከእንግዲህ አንፈልግም። የራሴ የምትሆነኝ ሴት አግኝቻለሁ ተስፋ ጋር ነው ህይወት የምንቀጥለው። የፈለኩት ሀገር ሄጄም ተሳፍሬ መኖር እችላለሁ። ሄጄም ተፈለኩት ሀገር እሄዳለሁ። እኔ ከእንግዲህ ተው ብዬ ጋ ያለኝ ነገር ጨርሻለሁ። አለቀ ደቀቀ ጨርሻለሁ። እናትየ ወይኔ እኔ ልጄ ምኖ፣ እንደዚህ አንጠበቁሁም ነበረ። አዋረድከኝ፣ አዋረድከኝ ናሆ። እኔ እንደዚህ እኳ አንጠበቁሁም ነበረ። በጣም ጥሩ ልጄ ነበርክ። ምን እች ልጅ ምን አስነካች? ውጭልኝ፣ ውጭልኝ ስሏት አልወጣም ተቤት አልወጣም አለች ልጅቷ፣ ማለት ነው፣ አልወጣም የፈለገ ነገር ቢሆን አልወጣም። እህቴ ታግዳብኛለች አለች። እህቴ ታግዳብኛለች፣ እኔ ቡብዬ ላይ አንደረስኩም ግን እህቴ ታግዳብኝ ነው ለሆነ ያስኩት አለች። እሱ ደግሞ እች ልጅ አታሳዝናችሁም ወይ? እንዳት ነኳት? እንማናችሁም፣ እንዳት ነኳት? እንዳት ነኳት? ነግሪያችኋለሁ። እናቴ የውብዬ ምናት የው የናሆም እናት እንደገና ደግሞ የውቤ እናት እኔ አከብራችኋለሁ እ በጣም ነው ማከብራችሁ። ግን እንዳት ነኳት አለ የእንዶ የውቤ፣ እመታሃለሁ ብትነካት አለ። ውቤ ውጪ ነው ያላት ውጪ፣ ውጪ። አንቺ ምን ታረጊያለሽ ባለትዳር ቤት ገብተሽ ምትረብሽ ብሏታል። እንግዲህ ገብታችሁ ብታዩ ምላነሽ ተራ መርካቶ ተራ ነው ላችኋለሁ። መርካቶ ተራ በቃ ቤቱ ድብልቅልቅልቅልቅ ነው ያለው፣ እላችኋለሁ። ማን ይዛችሁ ማን ልቀቁ፣ ሁሉም በቃ ያዙኝ ልቀቁኝ፣ ያዙኝ ልቀቁኝ፣ ያዙኝ ልቀቁኝ ያሉ ነበረ። ልጅቷ ውቤን እንትናን ናሆን እቅፍ አድርጋ ይዛ አልወጣ ማለች፣ ተስሮ አልወጣ ማለች። ናሆም እንዳትነኩብኝ ብሎ እሷም እቅፍ አድርጎ ያዘ። እረ፣ ጉድ ነው እንደ ውቤ ቤት ገብታችሁ ብታዩ ማታዩት ጉድ የለም እላችኋለሁ። ዘንድሮ ዩቱበሮች ምን እንደነካቸው እንደገና በአዲስ ሙሽራ ፈለጉ። አዲስ ማን እናንተ? እሺ ይላችኋል እንዲህ ማን? ሞኮሻ አይላችሁም እናንተ? ዝም ብላችሁ እንደዚህ ያትሆኑ ማለት ነው እንዴ? በቃ እናንተ ሞኮ አግብታችሁ አስማችሁ ሄደዋል እኮ። አሁን እናንተ ወጣት ነን ብላችሁ አላገባንም እንዳላገባ ሆናችሁ ወጣት ነን ብላችሁ እንደገና ሌላ ነገር እንድታረጉ ነው እንደምትፈልጉት። ማንስ እሺ ይላችኋል? ማንስ ይሰማችኋል? የፈለገ ነገር ይሄን ድሮ ሚስተዋችሁ መጀመሪያ አይታችሁ ያገባችሁ ሚስታችሁን ያዙ። ጠበቃ አድርጋችሁ ያዙ። ዝም ብላችሁ ማይሆን አሁን ተዘመናዊ ፍሪክሻ ጋር ፊክ ፊክሻ ነው ፊክስ ፊክስ ጉድ እኮ ነው። ተሱ ጋር እንደዝም ብላችሁ እንደዚህ አትሆኑ ማለት ነው። ራሳችሁ የሚያገለግላችሁና ራሳችሁ የሚጠቅማችሁና ራሳችሁ ተጎናችሁ የሚሆን ራሳችሁ ታውቁታላችሁ ማለት ነው። እነዚህም ነው ብላችሁ ማለት ነው። አይ እከለ ያረገ ብላችሁ ውስጥ ገብታችሁ ይያልሆን ነው። ቤታችሁን አትበጥብጡ፣ አትበጥብጡ አይነት የናሆነት በጣም በጣም እናመሰግናለን። ልጇን አላለች ምን አላለች? የልጇ እንዶ በጥፊ ነው ያለችው በጥርሱ ነው እየበላችሁ የኑህ የእንዶ የውብዬ ምታ ምቹ ነው ያለቻት ምቹ፣ ምቹ ነው ተዚ ቤት ውጣላት ነው ያለችው እንደፈለሽ ቀጥቅጫ ልጅቷ ራሱ ሚቻትና ትውጣ ነው ያሉት። አንዳንድ ሰው ቢሆን ልጁ ጋ እንትን ይላል። ገባችሁ? እሳቸው ግን እውነቱን ይዞ ተጓዙ ማለት ነው። የውብዬ እናት የናሆ እናት ማለት ነው። በጣም ናሆ፣ ውብዬ እንኳን ይህን አያችሁልኝ እና እኔ ብዙ መከራ ነው እኔ የማሳልፈው ቤት ውስጥ እናንተ ግን አታዩም ነበር፣ ግን ዛሬ ማዘር አንቺም እንኳን እዚህ መጥተሽ እንኳን ይሄን ነገር አየሽ። እኔ እንደዚህ ነው ሁሌ፣ እንዲህ ነው የሚያረገኝ፣ እንደዚህ ነው የሚያረገኝ፣ እንደዚህ ነው የሚያሰቃየኝ አለች። አይዞሽ፣ አይዞሽ፣ ጎበዝ ነሽ፣ አይዞሽ፣ ጠንክሪ። እሱ ግን ዋጋ ታገኘዋለህ፣ ዋጋህን ነው የምታገኘው፣ ፖሊስ ነው ማመጣ አሳስርህ አለው ነው ያሉት እናቱ ማለት ነው። ምክንያቱም ናሆ የሚሰራው ስራ ጥሩ ነገር ይሰራ አይደለም ማለት ነው። ተአሁን ተወጠጥ ሴት ጋር ምን እንዲህ ያደረጓል ማለት ነው። ውብዬ ተማናን ስታ ነው እውነት? ውብዬ ተማናን ስታ ነው? በውቧ በምን በእንትኗ በአነጋገሯ በማከባበሯ ጸባይዋ፣ ምኗ ከማንም ማንም የምትበልጥ ልጅ ናት። ማሻአላህ ማለት ነው። እና እሷን ሰጠህ አመስግነህ መቀበል ትተህ ሌላ ሴት ድርብ ትፈልጋለህ። አልፈልግሽም አንቺ፣ በጣም ባለጌ ሰው ነሽ፣ አንቺ ጨካኝ ነሽ ትላታለህ። የሚስት የሁለት ልጆች እናትህ ትንሽ አይከብድህም? በእናትህ ውብዬ እንደው ምን ሆነህ ነው? ምን ነካህ? ምን አስነካች? እውነት እንዳሉ ማለት ነው። እንግዲህ የአንገት ብር አሰረችለት። አንገቱ ብር ተነሳበት ማለት ነው፣ የአንገቱ ብር። እንግዲህ ምን እንዳስነካችሁ እኔ አላህ ነው የሚያውቀው። እኛ የምናውቀው ነገር የለም። እንግዲህ እነሱ ተጠራጠሩ የሆን ነገር አስነካችሁ። አሁን ደህና ነበረ ሰውዬው፣ አሁን እቅርታ ብሎ እሺ ብሎ እያለ ሰውዬው መልሶ ደግሞ ተቀየረ። የሆን ነገር አስነክታው ነው ብሎ እሷም ጎትቶ ቢያወጡ አልወጣም ከዚህ ቤት አለች፣ አልወጣም አለች እህት የታግዳብኝ አለች። እኔ በምን እንደታገደችባት ብቻ አለ አላህ ነው የሚያውቀው እኔ የማውቀው ነገር የለም። እንግዲህ የውቤ ቤት ገብታችሁ ብታዩ ማለት ነው በቃ ታውቃላችሁ። ብስሚላሂ ዩቱበር እንኳን ትንሽዬ ትንሽ ትንሽ አውርቶ ወደ መልሶ ወደ ንግግር ይሄዳል። ይሄ ግን እስከ ቪዲዮን እስከ ሲያርቅ መጨረሻ ድረስ ድረስ የተደባደቡ ነበረ። አዎ እኔ ውጪ አልወጣም የአንገቱን ብር መጥስ አልበጥስም በጥስ አልበጥስም የአንገት ብር አድጋለት ነበር አልበጥስም ብሎ ትናንትና መልሳለት ነበረ። አንገቱ ብር ማለት ነው የውብዬ ቅርታ ሲላት ሲጠይቃት መልሳለት ነበረ። ብሩን ማለት ነው ብሩን እኔ የእሷም ይሁን የእሱም ይሁን አላቅም። ግን እሷ ግን እንኪ ብረህን ብላ ሰጠችው። ከዛ ካሰረችለት በኋላ ልጁ ተቀየረ። ላችዋለው የውብዬ ማይላት ነገር ማይ እንትን ማይላት ነገር እንዳትናገርያት የልጅቷን ልጅቷን መልስ እንዳይወጣሽ ሂጂ፣ እዛ ቁጭ በይ፣ ምን ስለሆንች ነው እንዳት ንኪያት ብለው እንግዲህ ማስፈራራት ራሱ ደረሰባት ማለት ነው፣ ውብዬ ላይ ማለት ነው። እንግዲህ የናሆው እናት ሁሉን ነገር ልጃቸው በመሆን እንትን አላሉ፣ ሁሉም ነገር አዩ ማለት ነው። በጣም ነው ያዘኑት። ልጄ አሳፈርከኝ፣ እኔ በአንተ እንደዚህ ነበረ ወይም የምንጠብቀው ግን ያልሆነ ያልሆነ ነገር ሆንክብኝ። እኔ እንደዚህ አይነት ነገር አላየሁም ነበረ በአንተ። ምን ነካህስ? ምን ሆንክ ብሎ እናትየው በጣም በቃ አዘኑ። ልነግራቸው አንችልም። እሱም ከዚህ ቤት በቃ ወጣለው ሻንጣዊ ስጡኝ አለ እና እንትና ደግሞ ውቤብ ደግሞ አትወጣም አትወጣም ቁጭ ትላለች። እሷ ትወጣለች እንጂ ልጅቷ ውሽማዬ ትወጣለች፣ አንተ ተልጆቹ ተባለቤት ቤት ትቁጭ ትላለ፣ ግን ውጣ አለችው። የተፈጠረው ነገር ምን ምነግራችሁ፣ እኔ ራሱ ማለት ነው ወላሂ፣ ግርም ያለኝ ማለት ነው። እነሱ ቤት እንዲ ሲበጠበጥ ትናንት ነው ያየሁት ማለት ነው። እናንተም እስቲ ወላሂ፣ እስቲ እውነቱን እውነቱን ተናገሩ ማለት ነው። በእውነት እላችኋለሁ ውብዬ እንደዚህ ጨካኝ ሰው ናት? እስቲ እናንተም ራሱ ማለት ነው እስቲ ውብዬ አትሆንህም፣ ጨካኝ ናት እቺ፣ አሁን ያስካት ልጅ ትሆንሃለች ብላችሁ እስቲ ኮሜንት አስቀምጡ። ደግሞ ማለት ነው እንደዛ አስቀምጡ ማለት ነው። አይ ውብዬ ጥሩ ሰው ናት፣ ያችኛው ትሆንሃለች የምትሉም፣ አትሆንህም የምትሉት እስቲ እናንተም ኮሜንት ላይ አስቀምጡ ማለት ነው። በጣም ነው እንግዲህ የሚያሳፍረው ማለት ነው። አንዳንድ ነገር ለምን ተፈጠርኩ የምትሉት ነገር አለ ማለት ነው። እኔ ዘንድሮ ዩቱበሮች ማለት ነው እኔ ምንድን ነው ባለትዳሮች እውነት እንደ አዲስ ሆናችሁ እንደገና እንዲ እናንተ አሁን አዲስ ሆነ ህጻን ልጅ እንሆናለን ማለታችሁ ነው ወይስ ምንድን ነው? እኔ ግራ ገባኝ እኮ እኔ እውነት ሁኔታችሁን ራሱ ግባት ያለኝ እኔ እኔ እንጃ። እኔ በቃ የምናገረው ነገር አጣሁ ማለት ነው። አሁን ሴትና ወንድ ወለደች ልው ብዬ ማለት ነው። አሁን እሷ ይገባታል። ጨንካይ ነሽ እንደዚህ ነሽ፣ አንቺ እንደዚህ ነሽ፣ የኔ ማቶኝ ነሽ፣ የኔ ማልገባ ሴት ነሽ ብለህ እንደዚህ መሆን አለብህ የለብህ ማለት ነው። እና ቤተሰብ የዛሬ ቪዲዮን እንግዲህ ይሄን እንዳያችሁት ይህን ይመስላል። በጣም የሚገርም የሚገርም ነው። ሁላችሁም እስቲ አሳብ አስተያታችሁ ውብዬና ናሆ ታረቁ፣ ይሄ ነገር ከዚ ይብቃ ልጅቷን ትውጣ ከቤት የምትሉ አይ ናሆ ውብዬ አትሆንህም እች አዲሷ ልጅ ትሆንሃለች ተሷም ጋር ቀጥል የምትሉ ካላችሁ እንግዲህ ሁላችሁም ማለት ነው፣ አሳብ አስተያየታችሁ ኮሜት ላይ አስታውቁ ማለት ነው። እንደምትወዱት ተስፋ አረጋለሁ። በዛ ላይ ደግሞ ውብዬ ጋ ቪዲዮንን ከፈለጋችሁ ውቤ ጋ ገብታችሁ ሙሉ ቪዲዮንን ማየት ትችላላችሁ ማለት ነው። ዘና ፈታም የሚያደርግም አለ፣ የሚያስናድድም አለ፣ የሚያስደስትም አለ እላችኋለሁ። እዛም ላይ ገብታችሁ ማየት ትችላላችሁ። እንግዲህ ያለ አሳብ አስተያየታችሁ ኮሜት ላይ አስታውቁን እላችኋለሁ። በሌላ ደግሞ ያው በአዲስ ደግሞ ታርቆ ናሆ እንዳለው ቤቱ ገብቶ ልጁን አቅፎ በስነ ስርዓት ባለቤቴ ብሎ እንግዲህ ውብዬም ተደስታ እንደምናይ ተስፋ እናደርጋለን። እና በዛ በሌላ ደግሞ በአዲስ ደግሞ እንድንመጣ በደስታ እንድንመጣ መልካም ጊዜ ይሁንላችሁ። ባይ ባይ። እወዳችኋለሁ።